ችግሩ ሌላ ነገር ላይ ይህ ፍቅር ነው። ፍቅር ላይ ምን አለን? ምንና ምንድነን? ምን ነገር አሳልፈናል? የምታውቂው ነገር የለም። ፍቅር ጣልቃ መግባት እኮ አይደለም ሀቢብ፣ እና እየመከርሻት ነው መምከር ማለት ጣልቃ መግባት ማለት እኮ ነው። እሱ እኔ እየመከርኩሽ አይደለም መሆን ያለበት አደለምኳት፣ ኖሮ እሱ እንደዚህ የሚያደርገው አውቆ ነው። እኔ ምን እንደፈለግ አላውቅም። ሀቢብ የምር የሰው ልጅ እኔ እኔ በጣም ነው የማከብርህ፣ በጣም አከብርሃለሁ፣ ሪስፔክት አደርጋለሁ። አይደለም ሌላ ከቀልድ ውጪ በህይወቷ ጣልቃ አልገባም፣ አይመለከተኝም። ግን እኔን ቤቴ ድረስ ቢያንስ የውጭውን በር እንደከፈቱት ያራሱ ራሱ እኮ ቴንሽን ነው የእኛ በር ማሬ ከውስጥ የሚከፍትልሽ ካሌለም፣ ወይ ቁልፍ ካሌለሽ የውጭ በር አይከፈትም። ምን ዶሮ የውጭ የኮሪደሩ በር አይከፈትም። ከውጭ ሆንሽ እንዲህ ብትታገይ ብቱ አይከፈትም። ቁልፍ ካሌለሽ ማን ከፈተለት ነው? እንደዛ ከሆነ ቁልፍ አለክ ማለት ነው አይደል? ስታታ አይደለም። ሆኔ ሀቢብ አይደለም ስለና ስለሱ አታውቂም። እኛ ያቀሳሰረን ሰው ነው፣ አበሻ ገብቶ ነው ያቀሳሰረ እንጂ እኛ ፍቅራችን እስካሁን እስካለ ውስጥ አይኗ እኮ ያስታውቃል። ፍቅሯ ከሆኑም ለ እንደ እስቲ ፍቅረኛ ክራሱ ልሁን። ይሄ ያደረከው ነገር እኮ የማይቀበል ነገር፣ እንኳን ለፍቅረኛ ባል ሚስቱን ይሄን ያህል እኮ እንትን። አሁን እቺ ሚሊዮኖች የምትገርምሽ እንዲ ሌላም ነገር ላክልሽ እኔ ኩያ ያረጋጎል ንገሪሽ ብዬ ነው ላክል፣ መረጃ እንዲሆነ አረላክ ሌላም አለቅ ይሄ ወንጀል መሆኑን እንኳ አያውቅም ልጁ። እውነት ወንጀል እኮ ነው። ሀቢብ፣ የምን ወንጀል እንዴ? እንዴ፣ ወንጀል አይደለም። ሊጠብቅሽ አስቦና እንትን ብሎ ከሆነ ይሄ እንደ ወንጀል አትሰጅበት ማለት ነው። እኔ ትይይ ሳዛለች እንዴ? በሱም ትጠበቀው ምን ሆነሽ ነው? እኔ እኮ ግርም የሚለኝ እውነት፣ ግርም እኮ ብሎኛል። ቲጂ ያንቺ እኮ በጣም ይገርም። እኔ እኮ ምትገርመኝ ሩሃማ፣ ምን አገባሽ አንቺ እኔ እግዚአብሔርን እኔ ትክክለኛው ወይ ነው ይዤ እየተናገርኩ ያለሁት ትክክል ነህ ብዬ አወራለሁ ማርያም እንጂ። ይሄ እኮ የሆነ የቀልድ ነገር መስሎሽ ሊሆን ይችላል። ይሄ እኮ አይደለም፣ ይሄ እኮ የቀልድ እኮ አይደለም። ነገ የሆነ ነገር ብሆን እኮ ማለት ነው እኔ የምጎዳው ገባሽ? ምን ትሆኛለሽ? ማን ነው አንቺን ምን የሚያደርግሽ? በእኔ በኩል ማን ምን ያደርግሻል? ኖ፣ አይደለም አንተ ለአምሳ ሰው ሎኬሽኔን አድለግ። የትኛው አምሳ ሰው? የትኛው አምሳ ሰው? እና በቀን አምስት ሰው ምትልክ ከሆነ ኦፍኮርስ ሀምሳ ይሞላሉ። የራሳችን ሰዎች ናቸው አልኩሽ እኮ። በቃ የራሳችን ሰው ያንተ ሰዎች፣ እስኪ ሎኬሽኗን ስጠን እንዲሁ ልናወራት ነው ብሎ ለአንዱ ለአንዱ ቢሰጥ ከዛ በኋላ እያለምን ሌላ የራስሽ ፈጠራው ስለምትገበያለሽ በቃ እንደዚህ የራስሽ በመናምሽ ምትስዩ ነገር አይደለም። በቃ ስለምወልሽ ትክክለኛ ህሊና ቢኖርሽ ማለት ነው በቀን አምስት ስደውልልሽ አንዱ ለምናታንሽ ምንፈልጎ ነው ስለማልፈልግ ነው። ቤቢ አንዴ ሰው ደውሎልህ ካላነሳ፣ ሁለቴ ካላነሳ አይፈልግም ማለት ነው ያ ሰው የባክ ስለማትፈልጊ ነው ማለት ነው። አዎ ማንሳት አልፈልግም ማለት ነው። ኦፍ ኮርስ። እኔ ደግሞ ፍቅሩ ይሄ ስላልወጣልኝ አንቺን ማግኘት ስላልቻልኩ አንቺን ማውራት ስላልቻልኩ አንቺን መንካት ስላልቻልኩ ምን አደረጋለሁ ማለት ነው። አንቺን በሌላ ሰው እኔ አንቺን ማየት ባልችልም ሌላ ሰው እንዲያይሽ አደርጋለሁ። አይኗንም እንዳለያት እኮ ነው የከለከለችኝ። አንቺን መንካት ባልፈልግ ራሱ እኔ በሌላ ሰው በዘዴ አስነካሻለሁ። አንቺ የተቀመጥሽበት ወንበር ላይ እኔ በፊት እቀመጣለሁ። አሁን ባልችልም አን አንቺ ስትሄድ ቁጭ ብለሽ ሻሽንጠጥሰሽ አሁን እዛ ሄደሽ ቁጭ ብለሽ የተጣሽበት ወንበር ላይ የኔ ሰዎች ይቀመጣሉ ወይ ህጅ ይቀመጣሉ። በዚህ ልክ እከታተልሻለሁ። ግን እስካልጎዳዎች ድረስ ሪላክስ ነው መሆን ያለብሽ። ሀቢብ፣ እንደዛ ካልክ እኮ የምትልካቸው ሰዎች በሩ ክፍት ነው መጥተው ይሳሙኛ ለምን አትላቸው? አንተ ካልሳምከኝነቱ ይሳሙኝ። አንተ ፋራነ እንዴ! እንዴ ምንሽ ነው ይሄ? ምን አይነት ጉድ ነው? እኔ በህልሜ ነኝ እንዴ? በኢየሱስ ስም ምን አይነት ጉድ ነው? ክርስቶስን ይሄ ሪል ሪል አልመስላለኝም? ታሳብደ ነው እንዴ ሀቢብ? እንዴ ለራሱ ስንት ችግር አለብኝ እኔ። ከአንተ ጋር እንትንም ልበት ችግር የለብኝም። አንቺ አሳብደሽው እሱ ግዴታ እያበደ መኖር የለበትም። ግን የሚያደርገው ነገር በአጠቃላይ ሴፍቲ ነው እኔ እንደተረዳሁት፣ ሴፍቲ ሴፍቲ ማለት እኔ ቲጂ አልፈርድብሽም፣ የኔ ቆንጆ አልፈርድብሽም። ግን እንዳላስቀይምሽ በጣም ቃላቶችን እየመረጥኩኝ ነው። ለምን አንቺ ነ አንቺ በጣም ተወጇልሽ። አይኖ እሱ የእናንተ ህይወት ነው። አይዶን ኬር ሜይ ቢ ለፈንም ይሆናል አይዶን ነው ብቻ ለምን አንቺ ነ ይጠብቅሽም የኔ ማር ይጠብቅሽ ከፈለሽ ያግትሽና ቱርክፊልምስ ሩጫ ከሄዳቸው እኔ ምን አገባኝ። እኔ የምፈልገው ከህይወት ይውጣ። ራሴን እጠብቃለሁ። እኔ ራሴን ስለምጠብቅ ነው እንጂ አሁን ጠባቂ ቢያስፈልገኝ እና እኔ ራሴን አልጠብቅም። እኔ አይምሮ ህመምተኛ ነኝ። አልገባኝለሽ ትጠብቅ ያለሽ ግን አንቺን ደግሞ ያው ሲደውል ስልከተንሽ ምናምን ከዛ ግዴታ የት ናት ምናምን። አላደለ እንክብካቤም እኮ ነው ኑ እንክብካቤ ቲጂ አልገባሽም ማለት ነው። ወይ ደግሞ እኔ የምንረዳበት መንገድ የተለየ ነው እንጂ አልገባሽም። ይሄ ማለት አንድ ሰው ከጀርባሽ እንደሚከተልሽ ካወቅሽ ቲጂ አደለም፣ ሌላ አንዳንድ ሰው ጥላው ራሱ እኮ ይደብረዋል፣ አይደለ? እንዲ ከጀርባሽ ሰው እየተከተለሽ መሆኑ ማወቅ በራሱ ክርስቶስን በጣም ያስፈራል። ሌባና ፖሊስ በዩ ማለት እኮ ነው። እኔ አሁን ከጀርባዬ መንገድ ላይ እየሄድኩ ራሱ አስሬ ነው ዞር የማየው ማን ነው ከጀርባዬ ፈጠጥ ብሎ ያየኝን ሰው ሀቢብን የላከው ብዬ ልጣላ ነው ማለት ነው? ይሄ ኑ ይሄ አንቺ እንደቀል። እናንተ እንዴት እንዳያችሁት በምን አንግል እንዳያችሁት አላውቅም። እኔ ግን ያየሁበት አንግል በጣም አስፈሪ ነው። እኔ ለቤተሰቦቹም እናገራለሁ። ከላይ ላይ ካሰሩ ያስሩታል፣ አለበለዚያ ደግሞ እኔ አውቃለሁ ምን እንደማደርግ። ብዙም አላወራ። ይኸውልሽ ሁሌ ልንገርሽ እኮ አሁን አንቺ ማለት ነው ከፊት ከኋላ አሁን ሀቢብ ሌላ ሰው ነው ብለሽ ከምትሳቃቂት አዎ እኔ የላኳቸው ሰዎች ከፊት ከኋላሽ ቢመጡም ለመልካም ነገር ነው አልኩሽ ምን ሊያደርጉች ነው ሊጠብቁች እንቅፋት ሚመጣ ሊያነሱሽ እነ ሰሪው ጫማ ቢበጠስብሽ ሊገዙልሽ ለዚህ ነው ሌላ ለምን ይከተሉሻል ውዴ አሁን ምን ሆነሽ አሳልፊ ምን ሆነሽ አሳልፊ የውጭ ላይ ፍሽን አላውቅም አንገናኝም እነሱ ሰዎች ነው የሚነግሩኝ እንዲሆነ ዛሬ ደግሞ እዚህ ሞል ውስጥ ገብታ ጫማ ተመጥሶባት፣ ጫማ ሲገዛሽላለሁ። ሽምግልናው ራሱ እኮ እሷ አሁን እኔ ምለው መሲ ልንገርሽ፣ እኔ ምለው ለጥበቃ ከሆነ አይከፋም ነው። እሷ ደግሞ የምትለው አይ፣ አሁን ግን እውነት የእውነት የሜንዶሩ በር ቁልፍ ማንከፈታቸው ይሄ ትክክል ማንከፈታልክ? መልስልኝ፣ ቁልፉን እኔ አሁን አሳያቸዋለሁ። የውጭውን ወጥቼ አሳያቸዋለሁ። በተአምር ካለ ቁልፍ አይከፈትም። ስጠብሳ ማን ሊከፍትልች አለ? መልስልኝ። እሱን ሌላ ጊዜ ነገር ይፈል ግንባራችሁ ምንድን ነው የማና ነማ። አትጨናነቂ ውዴ አትጨናነቂ ነቂ። ለማንኛውም ፍሪጁን ክፈች እናየ ውስ አቢ በእናቴ ትሙት ቤቱን ለቅቄ ልውጣ ነው። ክርስቶስም በጣም እያስፈራህ ነው ነው አባቴ ይሙት እኔ ይሄን አሲሬስ ሲሬስ እዚህ ጋ ምኔን ሞኝነ እንዴ ማሪ፣ እኛ ክርስቶስም በጣም እየፈራሁ ነው። ደግሞ ባህሬን ያውቃል ምን አይነት እንደምፈራ ወጥቼ እንኳን ስገባ ሁሉን ነገር ሶፋ ስር ዝቅ ብዬ አይቼ ክርስቶስም በጣም ነው የምፈራ። እረፍ፣ እንደዚህ ነገር ይደብራል፣ የእውነት ይደብራል። ነው የሁለቱም የሜን ዶሩም ያንቺን ክፍል ቁልፍ አለው። በዛ ነው እንጂ አሁን ፍርጇን ሄዳ ልታይ ነው። እናንተ በኮመንታተሮች እኔን የመናገር መብት የላቸው። እዚህ ጋር እየተጫወትን ያለው ጫወታ ነው። ምንም ይሁን ምንም፣ ምን የምር ነው፣ ጨዋታ ነው ጨዋታ ነው ሆኖ የታየሽ ቲጂ ኖ ኖ ኖ ኖ እዚህ ጋር ምናነገር እነሱ እንደ ሲሬስ ወስደው እኔን እየተናገሩ ስለሆነ ነው እኔ ኮ ጨዋታ ኮ አይደለም እያወራሁ ያለሁት ክርስቶስን የምሬን ነው የእውነቴን ኮ ነው የምናገረው አንተ ሀቢብ እንደ ጨዋታ ነው እንደ እያጊሽ ያለሹ ቲጂ ኖ ያንቺን እኮ ተረድቼሻለሁ ያንቺን ተረድቼሻለሁ ግን ቁልፍ ሳይኖረው እሱ ዝም ብሎ እንደዚህ ነገር አያደርግም መቼም ምናልባትፊቴን ቀይሬ ሂጅ፣ ሰው ጋር ነው የማድረው። ሄደ ወደዛ። እኔ አልስቅም። በጣም ይደብራል። አየሽ፣ እኔ ግን ይኸውልሽ ለፍቅሬም ከዚህ በላይ መስዋዕትነት ከፍላለሁ ውዴ። እንዲሁ ሆኜ ነው መጠብቅሽ። እናንተ ጤና የላችሁ አንቺም እሱም አንደናችሁ። እየእሷ ደግሞ አይብስም፣ የምር አይብስም። አንተ ሂጅ ልደር። እኔ ጥለይን የምፈራ ሴትዮ ጭራሽ ልማል ዱባይ ውስጥ አምዶ የሚሄድበት ቦታ አንድ ሰው ጋም የለኝም። እናንተ እንደ ቀልድን ያያችሁት። እኔ በጣም ፈሪ ነኝ። የምር በጣም ነው የፈራሁት ማጋል

ማን ጋ ልሂድ? ማን ጋ ልሂድ? መሲ እኮ ቻርጃ ናት። ጋይስ እኔ ማንም ቤት እኮ ሄጄ አላቅም። ረጁ አለኤናት አለኤናት ው ከዚህ ስንሰአን ነው ደግሞ ኢድ ነው። ምን ብዬ ነው ሰው ቤት የሚሄደው? ከዚህ በፊት ሄጄ አላቅም። መሲ ቻርጃ ናት። እውነት፣ ዱባይ ውስጥ ማንም ሰው የለም።